እሺ ቤተሰብ፣ እንግዲህ አሁን ነው ከመሸ መጣሁኝ። ትንሽ ስራ በዝቶብኝ ነበር አልተመቸኝም። ቪዲዮንም አላየሁትም ነበረ። እንግዲህ አሁን ነው ቪዲዮን ያየሁት። ነገ ስራ አለ ብዬ ነበር ግን አላስቻለኝም። የዳኒ ነገር አላስቻለኝም። ብሩኬ፣ አንበሳ፣ የሃይሚ አንበሳ፣ የሃይሚ ንጉስ፣ ዛሬ ትዕግስትህ፣ ሁለ ነገርህ በጣም ተመችቶኛል። ማርያምን ነው የምለው ዳኒ የተናገረው ንግግሮች በጣም በጣም ግርመውኛል። ሀይሚ እየተጨነቀች ነው ያለችው። አንተ ነው እያስጨነካት ያለው። እሷ እንድትረጋጋ አንተ ትንሽ ከእሷ አንተ ማለት አለብህ። ምና ምና ምን አገባ አንተ ምን አገባ እኮ አለው። እንዲ ከኋላ የመጣ አይና ወጣ የሚባለው ሲያንተ ነው። እግዚአብሔርን ነው ለቤተሰብ እንኳንም ዛሬ ሀይሚ አልመጣችም። ትላንት በጣም ብዙ ሰው በሃይሚ ተበሳጭቶባት ነበረ ያው ያደረገችው ነገር ምናምን ብዙ ሰውን አስደብሮ ነበረ ያው እንኳንም አልመጣችም ዛሬ ዛሬ ቤት በጣም ችግር ነበር እንኳንም አልመጣችም ሃይሚዬ በጣም ነው ደስ ያለኝ አለማምጣትሽ የኔ ቆንጆ ዳኒ የአንተ ህይወት ከተበጠበጠ የብሩኬም ህይወት መበጥበጥ አለበት ካልክ ተሳስተሃል። ሃይሚና ብሩኬ ነገ ታርቀው በሰላም ይመጣሉ። ችግር የለውም፣ ግን አንተ ከነሱ ራቅ፣ ከሀይሚ ራቅ እባክህን። በቃ የብሩኬ ወንድሞችንም ተዋቸው፣ ምን ያድርጉ? የብሩኬ ወንድሞች እኮ ንቀውኩ ተወበቀኩ። ላንተ እኮ ብሩኬ በቂ ነው፣ እውነት ብሩኬ በቂ ነው ላንተ። በጣም ያሳፍራል አነጋገር። እንዴ ከሀይሚ ሀይሚ እየተጨነቀች ነውና፣ ሀይሚ ትንሽ ትረጋጋተዋት። እንዴ ብሩኬ ነው እንደ የጨናነቃት ያለው ብሩኬ እንዴ ተናገረ ያለው አንተ እኮ ነው ህይወታችን እያጨለምክ ያለሁ አንተ እኮ ነው ህይወታችን ሁሉ በድን እያደረግክ ያለ ያለው። እንዴ ምን አድርጉ ነው የምትላቸው? ምን ፍጠሩ ነው የምትላቸው? ልጆቹም ማለት ነው አንተና ፍቅረኛ ተብዬ እቺ ማናት ስሟ ሶስ የምትባለው አለች ማለት ነው። እንዴ ምንድን ነው ቆይ ችግራችሁ? እኔ እኮ እሺ 100 ሺህ ገባችሁ አስገባናችሁ። ሰብስክራይብ በኃይሜ ለቃቀማችሁ በብሩኬ ለቃቀማችሁ መቶ ሺህ ትመኝ ነበር። ገና የዛሬ እስከ አመት ራሱ መቶ ሺህ አገባም ነበረ በነ ሀይሜና በነ ብሩኬ ሰበብ መቶ ሺህ ገባክ። ከዚህ በላይ ምንድ መፈልገ እኔ አንድ ነጥብ አምስት ሚሊዮን አለኝ በቲክቶኬ። እናንተ ፎቶች፣ ፎቴን እየዘቀዘቃቸው ሪፖስት እያደረግኩላችሁ ነው። እኔ ዳኒ ነኝ ምናምን ምናምን ጉራክ። ደሞ እኮ ጉራክ እንዲ ደሞ ብሩኬን እንደሞ አንተ ትላንት ደብድበዋል እንዴ? ደብድበዋል እንዲ ብሩኬን እኔ አላየሁም፣ ስትደበድበው ብሩኬን እንደ ማንቆሌ ደፋክ የነበረው እኔ እኔ አላየሁም። አንተ ልትደበድበው ትላንት ሀይሚ ስለፈቀደችልኝ ትላንትና እንግዲህ ብሩኬን ደበደባችሁ ብላችሁ ፎቶውን ዘግዘጋችሁ ምናምን ስትናገሩ ነበር። ገና ትዘገዘጋለን። ምን አይተ ምን አይተ ገና እንዘገዘጋለን። ፎቶውን ገና ትንሽ ነገር ነው። አሁንም ካልተፋታቸው፣ አሁንም ከነሱ መንገድ ካልወጣ ማንም የሚፋታ የለም። እንዲንግግሩ ፍፄ ግን የሰው ዘር ነ መቤቴን ፍጽሄ የሰው ልክ በቃ በቃ የሰው ልክ ነ እውነት፣ በጣም ደስ ይላል። ለጓደኛ ነው እንደዚህ መቆም ማለት በጣም ትልቅ ነገር ነው። ፍጽሄ እጅግ በጣም እናመሰግናለን። እግዚአብሔርን እኔ ምንም በቃ ቃላት የለኝም። አንዳንድ ልጆች ደግሞ አላችሁ። እኛ የወላችሁ አዲስ አበባ ስላለን ማናችንም ብንደውልላቸው ያነሱልናል። አይታችኋል። እኔም ደውዬለት አናግሮኛል መለኛው ጓደኛዬም ደውላለት መለኛው አናግሯት ነበረ። እኛ ያናግሮናል። ለምን እኛ ጠቃቅና አነስተኛ የትብሮች ስለሆነን ስለምናቅ ከኛ ጋራ መነጋገር እንቢ አይሉም። ለምን ያሁሩና ስልካችን ያነሳሉ። እኔ አሁን ነገ ደግሞ ማሂ ጋ ደውዬ እንደምንም አድርጌ ማሂ ጋ ደውላለሁ። ማሂ ስልክ ሰው ልኮልኛል ትላንትና ማሄጋ ደግሞ ደውዬ ነገ ምን እንደሚፈጠር ደግሞ ሁሉን ነገር እነግራቸዋለሁ። ለምን ሀይሚን እንድትነግራት፣ ሀይሚን እንድትመክራት፣ ሀይሚን እንድትቆጣት። ብሩኬ ለእሷ ጥሩ እንደሆነ ብሩ ታውቃለች ሀይሚም ጥሩ እንደሆነ። ግን እኔ ይመስል ሚመስለኝ ዳኒ በሆነ ነገር ሀይሚን ይዟታል ነው ምለው። እግዚአብሔር ነው ምለው። ሀይሚ ወደ አይደለም ብሩኬ እንደዚህ የምትናገረው ወደ አይደለም ለብሩኬ ጥፊ የመታችሁ እውነት እኔ የሆነ ነገር አለ ሀይሚ ላይ የያዘባት የሆነ ነገር አለ። ሀይሚና ብሩኬ እንዲጣሉ የሆነ ነገር እማ አለ፣ ቤተሰብ እንጂ ሀይሚ ጭራሽ ለብሩኬ አሁን ለመጣ አንድ ልጅ ብላ ብሩኬ ይሄ ሁሉ ነገር የምትናገረው የሆነ ነገር አለ እንጂ የሆነ ነገር ይዞባት የወየውን ነገር እሷን ያስጨነቃት ነገር አለ እንጂ ቡሩኬን ሀይሚ ጨክና እንደዚህ አትናገርም፣ ጨክና እንደዚህ አትወስንም። ጨክና እንደዚህ እኔ እንጃ፣ እኔ አላስበውም። እንኳን እሷ እኛ ለቡሩኬ የምንጨክን ልብ የለንም። እግዚአብሔርም ነው የምላችሁ እንኳን ሀይሚ ቀርቶ ማለት ነው። እና ይሄ ሰላቢ፣ ይሄ መናጢ ማን ነው? ሶሲና ዳኒ የተጣላችሁ ከመሰላችሁ ኔቨር፣ ሶሲና ዳኒ አልተጣሉም ጭራሽ ሶሲና ዳኒ ተመካከው ነው ብሩኬና ሃይሚን እንዲጋደሉ እንዲጣሉ መሀል ላይ እየሰሩ ያሉት። እንደ ማሽን ነው እየሰሩ ያሉት ቤተሰብ። እግዚአብሔርን ነው ምላችሁ። ትልቅ ነገር አለ እንጂ ሃይሚ አጨክንም፣ በብሩኬ የሚጨክን ልብም የላትም እንደዚህ ከብሩኬ ጋ የፈለገ ነገር ይምጣ እንጂ ቤተሰብ እንዴ! እንደዚህ አይነት መልስ እንደዚህ አይነት ጭካኔ የለም። የሆነ ነገር ያደረጋን ነገር አለ ይሄ ልጅ። እግዚአብሔርን ነው ምላችሁ። እና እኛ ከብሩኬ ራስ እንዲርቁ ነው የምንፈልገው። እኔ ነገ ማሄን አናግራታለሁ በደንብ አድርጌ የቫኬሽን ምክንያት ከብሩኬ ጋር እንደምንማርጋችሁ በውስጥ አድርጋችሁ አስታርቃችሁ እኛን ሰፕራይዝ ማድረግ አለባችሁ ብዬ እስቲ ነገ ደግሞ ማሄም ጋር ደውዬ እንግዲህ ምን እንደምትለኝ ደግሞ ነገ እነግራችኋለሁ። ያው መለኛው ቅድም አናግራለሁ። ሶስት አራት የመደወል ይደብራል። እነሱ ጋር ደግሞ እስቲ ማሄ የቅርብ ጓደኛዋ የልብ ጓደኛዋ ነች ደውዬ አናግራለሁ። ሀይሚ ጋ ደውዬ ነበር። ቤተሰብ እግዚአብሔር እምላችሁ የሀይሚ ስልክ ዝግ ነው፣ ዝግ ነው። የሀይሚ ስልክ ዝግ ስለሆነ እስቲ ማሂ ጋ እሞክራለሁ። ካነሳችልኝ እሞክራለሁ ማለት ነው። እና ቤተሰብ ብቻ ሰላሙ እንዲመጣል እንፈልገው። መለኛውም መቶ ቢያስታርቃቸው ደስታዬ ነበር፣ ግን ምንም ሊያደርጉ አልቻሉም። እነሱም እኔ ሞተር ላይ ምናምን ባልኩት ነገር በጣም ተቀይመውኛል። እንግዲህ ይቅርታን ብያቸዋለሁ ሞተር ላይ ቁጭ ብላችሁ ነው ቪዲዮ እየሰራችሁ እና ምናምን ብዬ ባለፈው፣ ምን እንደዚህ ንግር ደገምሽ አሁንም አሁን ደገምሽብን ምናምን ብሎ ተናግሮኛል። ከዚህ በኋላ እንደዚህ አይነት ነገር አልናገራችሁ ማለት ነው። መለኛው ይቅርታ ብያለሁ፣ ይሄን ቪዲዮ ካየ ማለት ነው። ስለዚህ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወዳችኋለሁ። ደና ደሮልኝ። ቻቻ ቻው። ስላመሸሁ በጣም ይቅርታ።